በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። የደብረ ምጥማቅ ሣህለ ምሕረት ቅዱስ ማርያም እና ቅዱስ ክርስቶስ ሰምራ የእውቀት ብርሃን ሰንበት ትምህርት ቤት የእውቀት ብርሃን ሚዲያ ነው። ዛሬ የምንገኘው ገኘው በታላቋ ደብር በታዕካ ነገሥት በዓታ ለማርያም ገዳም ነው። በአራት ምድብ ተከፍሎ የሰንበት ትምህርት ቤት ማደራጃ መስቀል ጥናትን ያካሄዳል። ዛሬ የምንገኘው በምስራቅ ምድብ ቆይታ ለማድረግ ተገኝተናል። በሀገራችን ኢትዮጵያ ነገረ መስቀል ትምህርት ከመጣ ጀምሮ መስቀል ይከበራል። በአደባባይ ግን እንዲከበር ያደረጉት የቅዱስ ካሌብ ልጅ አፄ ገብረ መስቀል ናቸው። በወቅቱም ንጉሥ ሰራዊቱ፣ ጳጳሱ፣ ህዝቡ በተገኙበት ቅዱስ መስቀሉ ይዘው በአደባባይ ያከብራሉ። የአበባ ጉንጉንና ለመስቀሉና ለንጉሱም ይዘው ይቀርባሉ። ከ800 ዓመት በኋላ አፄ ዳዊት ግማደ መስቀሉን ባመጡበት ጊዜ መስከረም ቀን ተተክሎ ታላቅ በዓል ሆኖ ይከበራል። ሰላም ወንድሜ እንደምን ዋልክ? እግዚአብሔር ይመስገን ሰላም ነው። ሰንበት ትምህርት ቤት ነው የመጣው። እስኪ ራስክን አስተዋውቀን። በአምላክ ይልማ እባላለሁ። የመጣሁት ከቦሌ ህወተ ብርሃን ቅድስት ማርያም ቤተክርስቲያን፣ በተለምዶ ኢምፔሪያል ማርያም ወይም ገርጂ ማርያም ተብላ ከምትጠራው እሷ ቤተክርስቲያን ወተ ብርሃን ሰንበት ትምህርት ቤት በጣም መልካም ደስ ይላል። እዚህ ጥናት ላይ ስትሳተፍ ለምን ያህል ጊዜ ነው የተሳተፍከው? ዘንድሮ አምስተኛ አመት። አምስተኛ አመት ነው ዘንድሮ። እንግዲህ አምስት አመት ማለት ረጅም ጊዜ ነው ነውና ምን አይነት ጥቅሞች አሉት ብለህ ታስባለ? ጥናቱ ላይ መሳተፉ በጣም መልካም። ያው ቤተክርስቲያን አንዲት እንደመሆኗ የቤተ ክርስቲያን አንድነት ከምንም በላይ ጎልቶ የሚታየው በዚህ ጥናት ነው ብዬ አምናለሁ። ምክንያቱም ጥናቱ ላይ ስንሳተፍ ኦልሞስት ከመቶ ሰላሳ በላይ የሰንበት ትምህርት ቤት ተማሪዎች ነው የሚመጡትና በተለያየ ቦታ የተለያየ አይነት አገልግሎት አገልግሎቱ አንድ ቢሆንም ግን ያው ከተለያየ ቦታ ተሰብስበን ግን የቤተ ክርስቲያን ላሕይ የቤተ ክርስቲያን ልሳን አንድ መሆኑ የሚገለጥበት በዓል ነው ብዬ አምናለሁ እና እነዛ ሁሉ ሰንበት ትምህርት ቤቶች ተሰብስበው ነው አንድ ቃል አንድ ዜማ አንድ የእግዚአብሔርን ቃል እያስተላለፈን ያለ ነው እና የቤተክርስቲያንን ሕብረት ከማጠናከር አንጻር እና ቤተክርስቲያን አሀቲ መሆኗን ከመግለጽ አንጻር በጣም ጉልህ ሚና አለው ብዬ አስባለሁ። በጣም ደስ ይላል። የዘንድሮ የመስቀል ክብረ በዓላችን የ2017 የመስቀል ክብረ በዓል ከነበሩት ወይም ካለፉት የመስቀል ክብረ በዓላቶች በምን ይለያል ብለ ታስባል? በእርግጥ እግዚአብሔር በሚያውቀው ሁል ጊዜ እኔ የመስቀል በዓል ሲመጣ ሁሌ ያው አዲስ ነው ማለት ሁሌም በየአመቱ ደስ እያለኝ ማከብረው የመስቀል በዓል ነው። ምናልባት ዘንድሮ ግን የተጨመሩ አዳዲስ ደብራት አሉ እንዳለ መረጃ ከሆነ ቁጥራችንም ትንሽ ከባለፈው አመት በደብራት በመሳተፍ ደረጃ ትንሽ ከፍ ብሏል ብያምናለው እና ምናልባት አዲሱ ነገርን ያስተዋልኩት ይህንን ነው። መልካም። በመጨረሻ ምን ታስተላልፋለ? ለህዝበ ክርስቲያኑ ለሰንበት ትምህርት ቤት አባላቶችም በአጠቃላይ መጨረሻ ላይ የምታስተላልፈው መልእክት ካለ በጣም መልካም ያው እንግዲህ የመስቀል በዓልን ስናስብ አንደኛ ነጻ የወጣንበት በዓል የምናስብበት ነውና፣ እንደ በ2018 እንኳን ከኃጢአት ነጻ ለመውጣት ብናቀድ በጣም በብዙ በባርነት የተያዝንባቸው ብዙ ጉዳዮች አሉና፣ እንደው የመስቀሉን በዓል ምክንያት አድርገን ጌታችን ኢየሱስ ክርስቶስ በመስቀሉ ከኃጢአት እስራት ፈቶናልና፣ እንደው በጣም ያስቸገረን ለመተው የከበደን ኃጢአት ካለ ቢያንስ በ2018 በዚህም በመስቀል በዓል የክርስቶስን ኃይል በመመርኮዝ ይህንን ነገር ድል ብናረገው። ሁለተኛ ደግሞ የፍቅር በዓል ነው፣ ፍጹም ፍቅር የተገለጠበት ጌታችን ኢየሱስ ክርስቶስ ፍጹም ፍቅርን የገለጠበት በዓል ነው እና በፍቅር ሆነን የተጣላን ተጣርቀን፣ ለሀገራችንም ለቤተክርስቲያናችንም ሰላምን እየተመኘን እንድናሳልፈው መልእክቴን አስተላልፋለሁ። መልካም በጣም ደስ የሚል ቆይታ ነበር አብረን ያደረግ ነው። መልካም አገልግሎት ሰላም ወንድሜ እንዴት ዋልክ? እግዚአብሔር ይመስገን። ከየት ደብር ነው የመጣኸው? ማን ትባላለህ? እስኪ ራስክን አስተዋውቀን። እሺ። ከደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ከስመ ጽድቅ ሰንበት ትምህርት ቤት ነው የመጣሁት። ዲያቆን ህዝቅያስ ወንድም አገኝ ይባላል። እሺ መልካም። እዚህ የመስቀል ጥናት ላይ ለስንተኛ ጊዜ ነው የምትሳተፈው? ዘንድሮ ለሶስተኛ ጊዜ ነው የተሳተፍኩ የምገኘው። እሺ። እዚህ በመሳተፍ በህብረት ማጥናቱ ምን አይነት ጥቅም አለው ብለህ ታስባለህ? በህብረት ማጥማቱ እንግዲህ ቅዱስ ጳውሎስ ወንድሞች ቢሰባሰቡ በህብረት መልካም ነውና ብሎ እንደተናገረ እንግዲህ ይሄ የሰንበት ትምህርት ቤቶች አንድነት በጋራ የሚያዘጋጀውና ና በሁሉም የሰንበት ትምህርት ቤቶች የሚገኙ ልጆች አጥቢያዎች ተሰባስበው የሚያደርጉት አገልግሎት ተሳትፎ እንደሆኑ መጠን በተለያዩ ቦታዎች የሚገኙትን የቤተ ክርስቲያን ልጆች አንድ የማድረግ የመሰብሰብ ና ከዚም ደግሞ ፍቅሩን የማምጣት ይህን ነገር ደግሞ እንዲቀጥልና ወደፊትም ደግሞ ተቀጣይነት ኖሮት በፍቅር የምንሰባሰብበት ነገር ነገር ይፈጥራል ብዬ አስባለሁ። መልካም፣ በጣም ደስ ይላል። ቆይታችን እንግዲህ ለሶስተኛ ጊዜ ነው፣ ይህን የመስቀል ጥናት ስትሳተፍ ከቆየ ማለት ነው። የአሁኑ የ2017 የመስቀል ክብረ በዓል ከዚህ በፊት የነበሩት አገልግሎቶች ምን ልዩነት አለው ብለህ ታስባለህ? ምን አዲስ ነገር አለ? የዘንድሮ የ2018 ዓመተ ምሕረት የመስቀል ክብረ በዓል ለየት የሚያደርገው ነገር ምንድን ነው? እንዳስተዋልኩት ከሆነ ከአምናው ከ2017 የመስቀል አገልጋዮች ቁጥር ጨመር ብሏል። ዘንድሮ በዛ ብለናል። ይሄ ይሄ ደግሞ በጣም ደስ የሚል ነገር ና በዛ ብለን እንድንታይ ይሄ እንግዲህ የመስቀል በዓል ዓለም ሁሉ በቴሌቪዥን መስኮት የሚመለከተው ነገር ነው ና በሁሉም ነገር የምንሰራው ስራ የእግዚአብሔር ቃል ወደ ምድር ዳርቻ ወጥቶ ሲታይ ትልቅ ነገር ነው ና ዘንድሮ ደግሞ በዛ ብለን መታየታችን ና ከአምናው ደግሞ በየጊዜው ከአንድ አመት ወደ አንድ አመት ቁጥሩ እየጨመሩ መሄዱ ለእኔ አዲስ ነገር ነው ብዬ አስባለሁ። መልካም። እንግዲህ የ2018 የመስቀል በዓል እንግዲህ አሁን ጥቂት ቀናቶች ነው የቀሩንና በመጨረሻ የምታስተላልፈው መልእክት ካለ እንግዲህ የመስቀል በዓል ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ አንድ ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ እንደተናገረ እንግዲህ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ግን በእግዚአብሔር ላመንን በመስቀሉ ኃይል ቤዛነት ተደርጎልናል፣ ድኅነትን አግኝተናል ብለን የምናምን ትልቅ በዓል ነውና፣ ቅዱስ ያሬድም መስቀል መልዕልተ ኩሉ ነገር እንዳለ መስቀል ከሁሉም በላይ ነገር ነውና የድነታችን የተፈጸመበት ከዛም ደግሞ ኢትዮጵያ ሀገራችንም ደግሞ መስቀሉን በማግኘት ድርሻ ከየትኛውን ከዓለም አብያተ ክርስቲያናት የላቀ ድርሻ ስላላት፣ ይሄ ይሄ በዓል ለኛ ለኢትዮጵያን ትልቅ በዓል ነውና፣ ለሁሉም ህዝበ ክርስቲያኖች መልካም በዓል እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ በጣም ደስ የሚል አስተማሪ ቆይታ ነበር ያደረግነው። እግዚአብሔር ይስጥልኝ። እኔም እግዚአብሔር አክብር ነኝ አመሰግናለሁ። እንደምን አሉ? እስኪ ራስዎትን ያስተዋውቁ የስራ ድርሻዎትንም። መጋቤ ስርዓት ቀሲስ ተስፋ ኃይሉ ይባላለሁ። በሀገር አቀፍ ሰንበት ትምህርት ቤቶች አንድነት ስራ አመራር ነኝ። በዚህ በመስቀል ደግሞ የምስራቅ ክፍለ ከተማ የመስቀል ዝግጅት አስተባባሪ ነው። እሺ መልካም። በዚህ የመስቀል ጥናት ዙሪያ ምን ያህል ሰንበት ትምህርት ቤቶች ናቸው እየተሳተፉ ያሉት? ለምን ያህል ጊዜስ ነው ጥናቱ እየተካሄደ ያለው? በዚህ በእኛ ክፍለ ከተና የሚያጠኑት አንድ መቶ ሁለት አብያተ ክርስቲያናት ናቸው። በአጥቢያ ደረጃ ማለት ነው። አንድ መቶ ሁለት አብያተ ክርስቲያናት አሉ። በጠቅላላ የአባላቱ ብዛት ደግሞ አንድ ሺህ አምስት መቶ ነው። ሁሉም ሰንበት ትምህርት ቤት የተለያየ መጠን ነው የሚልከው። ስልሳ የሚልካ አለ፣ አርባ ሀምሳ መጨረሻው አስር እንዳቅማቸው እንዳላቸው የሰንበት ትምህርት ቤት ብዛት ነው። ጥናት የሚጀመረው ነሐሴ 24 ነው። በየአመቱ ነሐሴ 24 ይጀመራል። ነሐሴ ማንነው፣ መስከረም 16 ያው ማጠናቀቂያው ነው። እዛ የሚቀርብበት ነው። ስራዎቹ ግን ያው ሶስት ቀን አራት ቀን ሲቀረው ስራዎቹ ይጠናቀቃሉ። ሙሉ ለሙሉ ግን ጥናት የሚያልቀው ለበአሉ ዝግጅት ስለሆነ በ16 ነው። ስለዚህ ወደ 28 ቀን ያጠናሉ ማለት ነው። መልካም። በህብረት ማጥናቱ እንዲህ ተሰባስቦ ማጥናቱ ምን ጥቅም አለው? የሚሰጠው ጥቅም አለ ብሎ በጣም ዘርፈ ብዙ ጥቅም አለው። እንደሚታወቀው አሁን ላለው የሰንበት ትምህርት ቤት አንድነት መነሻው የዚህ የመስቀል አንድ መሆን ነው። እንግዲህ መስቀል በአዲስ አበባ ውስጥ በአምስት ዞኖች ተከፋፍሎ ነው የሚጠናው፣ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብና አቃቂ ቃልቲ ተብሎ ነው። ይሄ አንድነት የሰንበት ትምህርት ቤቶችን አንድነት አንጥቶታል። እዚህ አንድ ሆነው ማጥናታቸው አንደኛ የስርአተ መዝሙርን በደንብ ይማራሉ ያጠናሉ። ቤተክርስቲያን በምትጠቅላይ ቤተ ክህነት ሰንበት ትምህርት ቤቶች ማደራጃ መምሪያ የሚመድበው መዝሙር አስጠኛለ እሱ መዝሙር እንዲያጠኑ ያደርጋል። አንደኛ ወጥ የሆነ የመዝሙር ጥናት ይኖራቸዋል። ወጥ የሆነ እንቅስቃሴ ይኖራቸዋል። አንድ አይነት የሰንበት ትምህርት ቤት አገልግሎት ግንዛቤ ይኖራቸዋል። አጠቃላይ ያው እንግዲህ እንደምታዩት አሁን ጊዜ ተሻሽሎ፣ ስርዓተ ትምህርታችንም አንድ አይነት ሆኗል። ስለዚህ ሁለ ነገራችን አንድ የማድረግ የማናበብ ሌላው ደግሞ ሰንበት ትምህርት ቤቶች ከአንዱ አንዱ ልምድ የሚወስዱበትም አጋጣሚ ነው። በዚህ በህብረት ሆኖ መሰባሰባቸው ቀደም ያለው እድሜ አንጋፋ የሆነው አዲስ የመጣውን ልምድ ይሰጣል። አንዳንድ ጊዜ እንደውም እርዳታ ሁሉ የሚሰጥበት የሚደጋገፉበት ሁኔታ አለና የሰንበት ትምህርት ቤቶች አንድ ላይ ሆኖ ማጥናት ዘርፈ ብዙ ጥቅም ነው ያለው። እሺ፣ መልካም እንግዲህ ይህ የጋራ የህብረት ጥናት እነዚህ ሁሉ ጠቀሜታዎች ካሉት ቤተ ክርስቲያን ሰንበት ትምህርት ቤት ወጣቶች፣ ሌሎችም ዓለም ውስጥ ያሉ እህት ወንድሞቻችን በዚህ ጥናት ላይ እንዲሳተፉ በሰንበት ትምህርት ቤት እንዲማሩ የሚያስተላልፉት መልእክት ካለ? መልካም እንግዲህ በሰንበት ትምህርት ቤት ወጣቶች መጥተው ቢማሩ እድሜያቸውን በሰንበት ትምህርት ቤት ቢያሳልፉ የሚያገኟቸው ብዙ ነገሮች ናቸው። በህይወታቸው ተጠቃሚ ነው የሚሆኑት። በህይወት ተጠቃሚ ማለት ምንድን ነው? የዚህን የዓለም ግርግር የዚህን የዓለም መጥፎነት የዚህን ዓለም ከንቱ ነገሮችን ተምረውበት ተጠብቀው በዚህ ዓለም ውስጥ እየኖሩ ተጠብቀውበት ያልፋሉ። ሰንበት ትምህርት ቤት ገብተው መማራቸው ሰንበት ትምህርት ቤት በማግኘታቸው እውቀት ያገኛሉ። ዋናውና ዋናው ፈሪያ እግዚአብሔርን ይማሩበታል። እግዚአብሔርን የሚፈራ ትውልድ ለቤተ ክርስቲያን ጠቃሚ ነው፣ ለሀገር ጠቃሚ ነው። ሀገር እንደ ሀገር ልትቀጠል የምትችለው ፈሪያ እግዚአብሔር ስኖር ነው። አለዛ ግን አሁን የምንሰማቸው በአለም ላይ የምናያቸው ትውልድ እየገደሉ ያሉ ነገሮች በጣም በጣም ዘግናኝ ናቸው። በተለይ ማህበራዊ ሚዲያ እንደምታዩት በጣም ልቅ ሆኗል፣ ገደብ አልባ ሆኗል። ሁሉም እየተነሳ የፈለገውን አስተሳሰቡን የሚጭንበት ሆኗልና ከዚህ አንጻር ሰንበት ትምህርት ቤት መማር፣ ወጣቶች ወደ ሰንበት ትምህርት ቤት መምጣታቸው በጣም በጣም ከእንደዚህ አይነት አደጋዎች ይታደጋሉ። አሁን አይታችሁት ከሆነ ወላጆች ልጆቻቸው ማድረግ ያያጡ ይጨነቁ ነበር። በፊት ወደ ሰንበት ትምህርት ቤት ልጅን መላክ ለስንፍና መጋበዝ፣ እንዲበላሹ የማድረግ ስሜቶች ነበሩ። አሁን ግን አይደለም። ልጅን ማዳን የሚቻለው በሰንበት ትምህርት ቤት ነው። ወጣቶችን ማዳን የሚቻለው በሰንበት ትምህርት ቤት ነው። ክረምትን እንታዩ ከሆነ ሁሉ በጣም ወላጅ ልክ የሟነ ህጻናት እንደሚያስተምረው ነው ወደ ቤተክርስቲያን ይዞላቸው የሚመጣው እንደምንሰማው ከአውሮፓ ሁሉ ልጆቻቸውን ይዘው ይመጣሉ። ከስጋቱ ካለባቸው የወጣትነት ፈተና ካለባቸው ተግዳሮት አንጻር እየያዙ እየመጡ ነው። ስለዚህ አሁንም ያሉ በሰንበት ትምህርት ቤት ያሉትን እግዚአብሔር ያቆይልን፣ እየተማሩ ነው፣ ይጠበቃሉ። ያልመጡትም ግን አሁንም ወደ ሰንበት ትምህርት ቤት መጥተው ቢማሩ እነኚህን የመሳሰሉ ብዙ ዘርፍ ያለውን አገልግሎት ወይንም ጥቅም ያገኛሉ። ሚዲያ ተመልካቾቻችን፣ ለእናንተ ይዘንላችሁ የቀረብነው ልዩ የመስቀል በዓል ዝግጅታችን እንደምታዩት ጨርሰናል። ቀጣይ ዓመት በሰላም በጤና በፍቅር እግዚአብሔር እንዲያገናኘን መልካም ምኞታችን ነው።